እንግዲህ ዛሬ ይዤላችሁ የመጣሁት ብዙ ሰዎች ዩቲዩብ ስትሰሩ ከኔ ብቻ ሳይሆን ቪዲዮ ስትሰሩ ቪዲዮ የሆነ የሆነ ጥርት ያለ ድምጽ አያመጣም እና በተለይ ደግሞ ገንዘብ የሚከፍላችሁ ዩቲዩብ ብዙዎቻችሁ ሞኔታይዙ ናችሁ ሳንቲም እየከፈራችሁ እየሰራችሁ ላላችሁ እህቶቼ ይሄን ነገር ብትገዙ በጣም ደስ ይለኛል። እዚህ ውስጥ የሆነ ነገር አለ ለዩቲዩበሮች ወይም ደግሞ ዩቲዩብ ላይ ቪዲዮ ለምትሰሩ ብቻ የሚሆን እቃ አለ። ብዙ ጊዜ የመኛው ነበረ፣ ግን የሚያስፈልገኝን ነገር ለመግዛት ብዙ ጊዜ እጅን ይዘኛል እና ዛሬ ገዝችኋለሁ እና አሳያችኋለሁኝ ምንድነው ምናምን የሚለውን ደግሞ እንግዲህ ያው አብሬ የምታዩት ነገር ይሆናል። ሰላም ሰላም እንዴት ናችሁ ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ሙሉ አለም ነኝ ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ከርእሴ እንደምትመለከቱት ሰለሱ ጉዳይ ይሆናል። ለቻናሪ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡኑ ነባሮቹ ደግሞ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁኝ ነው ብዙ ልጆች እያደረጋችሁ ስለሆነ እያየሁትም ስለሆነ አሁን ላይ ዩትዩብ ማን ሰብስክራይብ እንዳደረጋችሁ ስንት ሰው እንዳደረጋችሁ እያንዳንዷን ነገር እያሳየ ነው። ሰው አዳዲስ ነገሮች እያመጣ ስለሆነ የብዙ ነገር ማሻሻያዎች፣ በተለይ ደግሞ ሰዓት አዲስ ጀማሪዎች ሰዓት በጣም ደስ የሚል ነገር ነው። ስለዚህ ቪዲዮ መስራት ለምትፈልጉ እንዲሁም ደግሞ ቪዲዮ ለመስራት ጥራት የሆነ እኔ አሁን ለምሳሌ ቪዲዮ እየሰራሁኝ ግቢ ማጽብ ከሆነ ኩሽና እየሰራው ከሆነ ድምጣችሁን ብቻ ይሄ የሚንኳኳውን ነገር አስቀርቶ ቪዲዮችሁን ብቻ ጥርት አድርጎ የሚያሰማ ነገር ነው ይዤላችሁ የመጣሁት። ኢትዮጵያ ውስጥ መግዛት ይቻላል። ኢትዮጵያ ጠይቄ ሶስት ሺ አራት ሺ ብለውኛል። እዚህ ደግሞ እኔ የገዛሁት እንግዲህ በአቅሜ እያቅማችኋለ፣ ያው ኳሊቲው ይለያያል እንጂ እንዳቅማችኋለ ስለዚህ በኢትዮጵያ አራት ሺህ ይሆናል የገዛሁት ማለት ነው በኢትዮጵያ ሳስበው ማለት ነው ስለዚህ ሰጋቱ ይዤላችሁ መጥቻለሁ እና እንግዲህ አሳያችኋለሁ ማለት ነው ቪዲዮውን ሰ የምታዩ ሁሉ ሰብስክራይብ ላይክ ሰጋ የምታደርጉኝ አመሰግናለሁ እና እንዴ ናችሁ ደህና ናችሁ ወይ ያው የማታውቁኝ አዳዲስ ልጆች ካላችሁ ሙሉዓለም እባላለሁ በዚህ ቻናል ይጠቅማሉ ያልኳቸውን ያሰብኳቸውን ነገር ነው ሼር የማደርገው ወደፊት ደግሞ ሞር ሀገሬ ስገባ ቤተሰብ ጋር ከእህቶቼ ጋር ከባሊ ጋር የፈረደበት በዓል ከሱ ጋር አብሬ እየሰራሁ ባለ አዲስ ነገር መጣል ብዬ አስባለሁኝ። አሁን ላይ ብቻዬን ነኝ። ብቻዬን ደግሞ ሲሆን እንግዲህ የራሴን ሀሳቦች፣ ምክሮች፣ የተለያዩ ነገሮች ነው ሼር የማደርግበት ሁለገብ ቻናል ማለት ትችላላችሁ። ስለዚህ አብራችሁኝ ኑ ወደ ቪዲዮ። እንግዲህ እዚህ ውስጥ ያለውን ገምቱ። ምንድን ነው እንዳትሉ፣ ገምቱ። ሞኒጅ ነበረ ሶ እዚህ ያለው ይሄ ነው። ይሄ ማለት የድምፅ ማይክሮዌቭ እኔ የለኝም ነበረ። በዚህ ነው እንትልምለው ግን ቢሆንም ጥድት ያለ ነገር አይደለም። ቪዲዮ ስትሰራና ሰው ቪዲዮ መስራት ፍላጎቱ ስላለኝ ሞር እንግዲህ፣ ዩቱብ በከፈለኝ ብር ይሄን ይሄን ገዛሁ አልላችሁም። ግን አይ ዶንት ኖው ይሄን ነገር ቢኖር ደስ ይለኛል። ለማንኛውም ቪዲዮ ስትሰሩ፣ ማንኛውም ነገር ስትቀርጡ ይሄን ከዚህ ጋር አድርጋችሁ፣ ልብሳችሁ ላይ አድርጋችሁ ነው የምትቀርጡትና ይሄ በጣም ጆሮ ያማል እና ይሄን ገዝቻለሁ። ዛሬ ትወዱታለች ተወታ ማለት ይጠቅማችኋል ብዬ አስባለሁ። ይሄ ነገር ለሁለት ሰው አሁን ጓደኛ ጋር ምናምን እንታይ ማድረግ ከፈለጋችሁ እዚህ ጋር አለ። ሌላ ማለት ነው። ሶ አንድም አለ አንድ ብቻ አለ ሁለት አለ። በብዛት ግን ይሄ አንድ ብቻ እዚህ ጋር ትልቅ ነው። እሱ ደግሞ በጣም ውድ ነው። በጣም እና እሱን ደግሞ ወደፊት ዩቲዩብ ሲከፍለኝ እገዛለሁ። አሁን ግን ይሄን የገዛሁት እና አሳያችኋለሁ። እና መጀመሪያ አንድ ሰዓት ሙሉ ቻርጅ አድርጉት ብሏል ሰውየው። እና ሶ ተነስቼ እኮ መቀስ ላለማምጣት ነው። እና መጀመሪያ ቻርጅ አድርጉት ብሎኛል። ነገ ነው ቪዲዮ የምሰራበት። አሁን ግን እንደዚህ እንደምታዩት ገዝቻለሁ። ይሄ በጣም አስፈላጊ ነው። ኢትዮጵያ ብትሄዱ ስትሄዱ ገዛለሁ ካላችሁ ማለት ነው። ኢትዮጵያ አራት ሺ ሶስት ሺ አውታችሁ ላገዙ ትችላላችሁ። እና ዩቲዩብ የመስራ ፍላጎቱ ካላችሁ እዚሁ እያላችሁ ብትገዙት መልካም ነው። እዚህ እያላችሁ እዚህ አሁን ሀያ ብር ሰላሳ ብር ሀምሳ ብር ልገዙ ትችላላችሁ። ኢትዮጵያ ደግሞ አምስት ሺ ስድስት ሺ ሶ ያው ነው ሂሳቡ ስታስቡት ያው ነው። ግን እኔ አልዋሻችሁም። ኢትዮጵያ ስሄድ አምስት ሺ አውጥቼ ለራሴ ገዝቼ አላውቅም። እማላውሻችሁ ለምን፣ እዚህ አሁን በ50 በ100 በ80 ሰረም ገዛ። ኢትዮጵያ ሲሄድ አ 10000 አውጥቼ ገዝቻ አላውቅም። እቃ እዚህ እያለ ነው የምገዛው። ስለዚህ ለዩቲዩብ ዩቲዩብ ብላችሁ ካሰባችሁ ወደፊት ዩቲዩብ ለመስራት ሀሳቡ ካላችሁ ዩቲዩብ በስልካችሁ ካሜራ ያስፈልግም። በአሁኑ ሰዓት ቆንጆ ስልክ ከገዛችሁ በቂ ነው። ሶ ለስልካችሁ የሚሆን ማቴሪያል ወይም ደግሞ እቃዎች መግዛት ከፈለጋችሁ እዚሁ እያላችሁበት እያላችሁ ግዙ። ግን እዚህ ሀገር ያጣው ትንትን ነው፣ ተንቀሳቃሽ ኢንተርኔት የለም። የአውሮፓ ሀገር ብዙም የለም፣ አረብ ሀገር ነው ያለው። ወደፊት እንግዲህ እስኪ ኦንላይን አማዞን፣ ሳይፕረስ አታመጣም። አማዞን ላይ ኦርደር ስታደርጉ ሳይፕረስ ሸራ አያደርግም፣ ኦርደር ማድረግ አችሉም። አይ ቲንክ ኢትዮጵያ ከሆነ እስኪ ሞክራለው። ይህን ተንቀሳቃሽ ኢንተርኔት ማለት ነው እና እና ዋው! ይሄ ፓርጀር አለ። ኦኬ፣ ይህንን እንግዲህ እንዲህ አደጋችሁ ማውራት ትችላላችሁ። ከፈለጋችሁ ደግሞ እዚህ ጋር እንደዚህ አድጋችሁ ማውራት ትችላላችሁ። ሁለት ነው። ሪሲት እራሱ የገዛሁበት ሪሲት ሜቢ በደንብ እንትን ካላለ መልሾ ሰላሉኝ እዚህ ጋር አብስታለኝ የገዘሁበት ቢስት። ሶ እዚህ ጋር አስቀምጠዋለሁ ማለት ነው። ሌላው ደግሞ ሁለት ነው፣ እንደቆጡ ሁለት ነው እዚህ ጋር። ሶ ምንድነው ያለኝ? መጀመሪያ ይሄንን ቻርጅ አድርጊውና ከዛ ይሄንን ከስልኬ ላይ ሰከዋለሁ ማለት ነው። እስኪ ይገባል። ይህንን ቻርጅ አድርጋለሁኝ። ይህ ነው ቻርጅ መሆን ያለው። ከዛ በቃ ይሄንን ከስርክ ላይ ከሰካሹ በቃ ይህንትን ይላል ይገናኛል፣ ብሎኛል። ይሄንን ለአንድ ሰዓት ቻርጅ አድርገዋለሁ ማለት ነው። ስለዚህ ውዶችዬ ይሄ በጣም አስፈላጊ ነው። አሁን ይሄንን እኔ ቻርጅ አድርገዋለሁ ማለት ነው። ነገ ቪዲዮ ስሰራበት ታዩኛላችሁ። እንደዚህ አድርጌ ስሰራ አሳያችኋለሁ። ከዛም ስሰራ ድምጡ ቆንጆ መሆኑን አሳያችኋለሁ ማለት ነው። ስለዚህ ዩቲዩብ መስራት ከፈለጋችሁ ይሄ ያስፈልጋችኋል። በዚህ አጋጣሚ ይሄ በጣም አስፈላጊ ነገር ነው። እኔ በፊት ገመዱ ነበረኝ። ይሄ ቻርጅ የሚመስል በጣም ገመድ ያለው ነበር። እሱ ስልክ ስቀይር ለዚህ ስልክ አይሆንም። ስልኬ ሳምሰንግ ኤ 64 ጂቢ ነበረች ስልኬ ማለት ነው። አሁን ስልክ ስቀይር ያ እንትን እዚህ ጋር አይሆንም፣ አይሆንም። እና ከስልኬ ጋር የሚሄድ ነው የገዛሁት። ያስፈልጋል። ይሄ ድምጣችሁን ቪዲዮ የምትሰሩት ቪዲዮ በደንብ ሞቅ፣ ኳሊቲ እንዲኖረው ከፈለጋችሁ ይሄንን ብዙ እና ውዶችዬ ጠቃሚ ነው። ኢትዮጵያ ስትሄዱ ሁሉም ነገር ውድ ስለሆነ በጣም ከባድ ነው ጋይስ እና ይህን ይመስላል። ከወደዳችሁ ቪዲዮውን ላይክ እና ሰብስክራይብ በማድረግ ቤተሰቡ ነው። ቪዲዮ ደግሞ ነገ ነው የምሰራበት። ነገ ምን አይነት ቪዲዮ ከቀረጥኩ በኋላ ያለውን የድምፅ ጥራት አሳያችኋለሁ፣ ነጋችኋለሁኝ። እስከዚያው ድረስ መልካም ጊዜ ባይ